ሮሜ 834 ከቁጥር 31 ልጀምረው። እንግዲህ ስለዚህ ነገር የምንላለን እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። ከክርስቶስ ፍቅር ማን ይለየናል? መከራ፣ ወይስ ጭንቀት፣ ወይስ ስደት፣ ወይስ ስራብ፣ ወይስ ራቁትነት፣ ወይስ ፍርሃት፣ ወይስ ሰይፍ ነው። ይህን ቃል ይዘው ይማልላል ነው የሚሉት። መጀመሪያ ኮንቴክስት የሚባል ነገር አለ። ራሱ እዚ ጋር የተጻፈው ነገር ስታዩት ምንድነው፣ ይሄ ቃል የሚለው ሚለው ምንድነው የሚለው ምንድነው? ማስተላለፍ የሞከረው ምንድነው? ቅዱስ ጳውሎስ የሚለው የሮሜ ክርስቲያኖች ምንድነው ያስተማራቸው? ራሱ ምንድን ነው የሚለው? ይሄዳል ወይ? መጀመሪያ የሚነግረን እንግዲህ ስለዚህ ነገር ምንላለን ብሎ በመጀመሪያ የሆነውን የጻፈውን ድንቅ ነገሮች ጽፎ የሚነግረን ነገር አለ። ከዛ ይቀጥልና ስለ የሚፈርደው ማን ነው የሚኮንነው ማን ነው ይልና እግዚአብሔር ነው ይልና፣ የሚፈርደው እግዚአብሔር ነው ይልና፣ የሚኮንንስ ማን ነው ይልና ያቆማል በጥያቄ ምልክት ተመልከቱ። የሚያጸድቅ እግዚአብሔር ነው አለ። የሚኮንንስ ማን ነው ብሎ ካለ በኋላ ቀጥሎ ያለው ምን ያለው ቃል ምንድነው? የሞተው ይልቁንም ከሙታን የተሰው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው አለ። የሚኮንነው ክርስቶስ ኢየሱስ ነው ነው እኮ የሚለው። መኮነን ማለት ደግሞ ምን ማለት መሰላችሁ? ኮነነ ገዛ ነው ወይም ፈረደ ነው። በዛ ነው የሚሄደው። ስለዚህ ከቃሉ ገና ስታዩ እኮ በጣም እኮ አስተውላችሁ ይሉ። የሚያጸድቅ ማን ነው? እግዚአብሔር ነው አለ። የሚኮንን ማን ነው አለና ውስጥ ማብራሪያ የተጻፉ ነገሮች አሉ። መጨረሻ ላይ ግን ማን ነው የሚፈርደው አለና ኢየሱስ ነው አለ። መሀል ላይ ያለው ቃል ግን የሚማልደው ከዚህ ጋር ኮንቴክስቱ አይሄድም። አያችሁ፣ በጣም ብዙ ጊዜ መመርመር የሚያስፈልገው ለዚህ ነው። ገብቷችኋል? ምላችሁ ው የሚያጸድቅ ማን ነው ለሚለው መልስ ሰጠን እግዚአብሔር ነው። የሚኮንነውስ ማን ነው? መልስ ሰጥቷል። ማን ነው? ኢየሱስ ክርስቶስ ነው። ታዲያ የሚኮንነው ኢየሱስ ክርስቶስ ነው ብሎ እንደገና የሚማልደው ኢየሱስ ክርስቶስ ነው የሚለው ሁለቱ እንዴት ሊሄድ ይችላል? የሚኮንን ማን ነው ካለ ፈራጅ ነው ማለት ነው። የሚማልድ ካለ የሚማልድ አይደል? ስለዚህ የሚማልደው የሚለው ቃል ከዚህ ጋር አይሄድም ወይም ትርጉሙን ደግሞ መረዳት ያስፈልጋል። ልብ በሉ። ወደዚህ ቃል ከመመለስ በፊት ግን በጣም ቀላል ጥያቄ ልጠይቅ። ብዙ ጊዜ ጠይቅ ነበረ። ሌሎች እምነት ተከታዮች ስለ ኢየሱስ ክርስቶስ አምላክነት የማያምኑ ኢየሱስ ክርስቶስ አምላክ እንደሆነ የማይመሰክሩ እንዲሁ ዝም ብሎ ኢየሱስ ጌታ ነው በሚል ብቻ መንፈስ የተያዙ ሰዎች አሉ። እነዚህ ሰዎች ኢየሱስ ክርስቶስ ይማልዳል ካሉ ወደ ማን ነው የሚማልደው የሚል ጥያቄ መጠየቅ አለብህ። አንተ ኦርቶዶክሳዊ፣ ለምሳሌ አንዳንድ ሰዎች ማርያም ታማልዳለች። የትኛው በዓለም ላይ ያለ መጽሐፍ ቅዱስ ባይልም እኮ ጣም መጨረሻ በጣም ደፋሮች እኮ ነን ሊቀ ካህናት ሁሉ ስለ ኃጢአት ኃጢአት የምትለዋን ስለፈለግኳት ማርያም ታማልዳለች ይሉ አላን ጤክስ ስትል ወይን ጠጅ አልቆባቸው ሉክ ወይን ጠጅ አልቆባቸው። ድሮ ኢየሱስ ጋር እንግዲህ ማርያም ብዙ ነገር ታወራለች፣ ልጇ ነው። ብዙ ነገር በህፃነቱም ታዞ ሊሆን ይችላል። ቤተሰብ የቤተሰብ ብዙ ወሬ፣ ብዙ ጨዋታ አለ። እና ወይን ጠጅ እኮ አልቆባቸዋል ብላለች። አየ እመቤታችን ታማልዳለች። ምልጃ ስለ ወይን ጠጅ ነው? ስለ ኃጢአት ነው? ሲጀመሩ ምልጃ የሚገናኘው ከጠጅ ጋር ነው ከኃጢአት ጋር እንደ ስለ ማህበራዊ ኑሮ ነው። እንደ ምልጃ ሰርግ ቤት ስለ ጎደለና ስለሞላ ስለ ነገር ነው። እን ምልጃ ምልጃ እኮ እኔና አንተ ልንወጣው ማንችለው በምንም ልናካከሰው ማንችል በምንም ልንፈውሰው ማንችል በሽታለን በሽታ አለን ኃጢአት የሚባል ወይን ጠጅ ማስቀየር ነው እንደ ምልጃ። እህማ የጌታ እናት ማርያም ከልጇ ጋር ስኖርኮ ብዙ ነገር እኮ ያወራል ከዛ ውስጥ አንዱ የኢየሱስን ክብር ኢየሱስን በሰርግ ቤት ክብሩን ገለጠ ነው የሚለው እንጂ አማላጅነቷን ነገር አይልም። ወይን ጠጁንም ቀየረ፣ ክብሩንም ገለጠ ነው የሚለው። ምልጃ ምን ምልጃ ወይም መካከለኛነት ወይም የሊቀ ክህነት ስራ ሁልጊዜ የሚገናኘው ከኃጢአት ጋር ስለ ኃጢአት ነው እያወራ ማርያም ስለ ኃጢአት ታማልዳለች ወይ? ለዛ ደግሞ የራሳቸው መጽሐፍ ውዳሴ ማርያም ይናገራል። ውዳሴ ማርያም ትርጓሜው እቺ ትንሿ ዙስ ይዞ የሚሮጧት አይደለም። የእሷ ትርጓሜ ያለ ከነሐሴ አንድ እስከ 16 ይነበባል። ጠዋት ጠዋት መጽሐፉም አለ በየሰንበት ትምህርት ቤት ይኖራል። ቀስ ብለ የውዳሴ ማርያም ትርጓሜ ያለ ብለ ቀስ ብለ መዋሰብ አለኝ ልጅ አንብ ሲሉ ከፈት አርገ የሰኞም የማክሰኞም ከሮብ በስተቀር የሐሙስ የዓርብ የቅዳሜ የእሁድ ማለቂያ ማለቂያዋ ላይ ሄደ ሙሉን መቼስ አንብ አልልም፣ ግን መጨረሻው ላይ ሄደ ማንበብ ነው ማንበብ ነው ሁሉም ከሮብ በስተቀር ሁሉም ይዘጉት። ለምኝልን አልፏዋ ቢሆን ለምኝልን ማለት ነው። አይኗዋ ቢሆን አእምሮን ለቦንሳይብን ሳይብን አሳድርብን ማለት ነው። ልመና ግን እንኳን በሷ በሌሎችም የለባቸውም። ድሮ በጸለየችው ጸሎት ታስምረን ይሆናል እንጂ ስድስት ጊዜ ተጽፏል። ለምኝልን ማለት ነው። ልመናስ እንኳን በሷ በሌሎችም የለባቸውም። እያሞገሳ ልመናስ እንኳን በሷ በሌሎችም የለባቸው። እና በቀደመው ልመናዋ ታስምረን ይሆን ይሆናል እንጂ አለቀቁ። ስድስት ጊዜ ነው ይጻፉ። እኔ እያነበብኩ ሁሉ አይገባኝ። አሁን ራሱ እያወራው ያልገባዋል።